በቀጣይ ምንድን ነው፣ በሁለቱ ይህን አጫዎት በኮትኩቶ ባሳደገው በኢንጂነር ካሳ አራጌ እና እያዳበረው በሚሄደው በጋዜጠኛ ሰድ ክያር መካከል የነበረውን አለመግባባት እንዲፈቱ አንዳንድ ጥረቶች አድርገን እንደነበር ይታወቃል። ይህን ጥረት በቀጣይ ቀጥለህበት ሁለቱ ወገኖች መካከል የሁለቱ ግለሰቦች መካከል ያለውን ግንኙነት ወደ ቀድሞ መልካምና ወንድማዊ ሃሳቤን ወዳሰበ መንገድ የመምራት ቀጣይ ዕቅድ አለህ ወይ? አዎ፣ በጣም ጥሩ። እኔ ከዚህ ፊትም እንግዲህ በድምፅ ተብሎ ሰሞኑ የተለቀቀውን ሰምተው ይሆናል። ከካሳይ ጋር ሰላም ፍጠሩ የሚል ነው። 2014 ላይ እሱ ባጋጣሚ ወደ ውጭ ሄዷል። የዛን ሰዓትን እኛም ደግሞ የዚህ የፖለቲካውና የጦርነቱ እንትን ስለነበር እዛ ላይ ነበር ትኩረታችን። ሁለቱንም ለማገናኘት ግን ፀብ የለንም ማ ገነነ እውነቱን ፀብ የለም። ግን እሱ ሳይሆን በሀሳቡ ላይ አንድ አይነት ሀሳብ እያራመዳችሁ ለምንድን ነው የምትነጣጠሉት ነው ያልኩት። እና ሁለታችሁ ካልተስማማችሁ ሌሎች በኢትዮጵያ ውስጥ ያሉ ፖለቲካ ሰዎች እና ሌሎች አካላት እንዴት ሊስማሙ ይችላሉ? ሁለታችሁ ኮ ይሄን ነገር ከመሰረታችሁት በጣም ረጅም ዓመት አልፎታል። በሚል ነበር እንትን ያደረግኩት ይመስለኛል። አንድ ካልተሳሳት አብደላ የሚባል ሰው ከሳይና እንትናን ሰይድ እንዳገናኛቸው አውቃለሁ። መሰረታዊ ችግር እኮ የለም፣ ጸብ የለም ምንም ሁለቱም አንድ አይነት ሀሳብ ነው ያላቸው እና አንዳንድ ለጊዜው ማልገልጻቸው ነገሮች የሞከርናቸው ሁሉ ነገሮች ነበሩ። ክረምት ላይ በአንዳንድ ግለሰቦች ስለተደናቀፈ ነው እንጂ በክለብ አመራሮች አካባቢ ያሉ አመራር ሳይሆኑ በዚህ በቦርድ በምናምን አካባቢ ያሉ እንጂ ክለብ ሁሉ እንትን ሊያደርግ ነበር ካሳይና አልተሳካም። ቢሆንም ጥረታችን አሁንም ይቀጥላል እና ዋናው እኮ አላማው ምንድን ነው ይህንን ነገር ስታደርግ በገነነ በካሳይም በሰይድም ልብ ውስጥ ያለ አንድ ነገር አለ። የገነነን ሌጋሲ ማስቀጠል ነው እንጂ ጄስ ጂኬ ምናምን አይደለም። ዋናው የስልጠና የኢትዮጵያዊ ስልጠና የሚለው ሀሳብ እሱ እንዲቀጥል ማድረግ ነው። ያ ሲሆን የገነነ ትንሣኤ ነው። ገነነ በጣም ለፍቷል። ያላማከረው የፌዴሬሽን ያልጠየቀው፣ ያላንኳኳ ቢሮ የለም ያልሄደበት የለም። ሌላው ቀርቶ ፓርላማ ሁሉ ገብተው ጠይቀዋል። እና ለፌዴሬሽን ሁሉ አሰልጣኝ ቅጥር ደብዳቤ አስገብቷል። አሰልጣኝ ቅጠሩኝ ለአሰልጣኝነት ጥያቄ አስገብቷል። ምክንያቱም ያንን ያደረገው ብዙዎቹ አሰልጣኞች ሊቀበሉት ስላልቻሉ ነው። ከአሰልጣኞች ጋር ሁሉ የሆነ ሆቴል ውስጥ ስብሰባ አድርጓል። ተማምኗል። እና የነበረው ሂደት ላለፉት አምሳ ዓመታት ኢትዮጵያ እግር ኳስ የተከተለው የተመዘገበው ውጤት እነዚህን ሁሉ እንትን አድርጎ ተወያይቶበታል። የተቀበለው አብርሃም መብራቱ ብቻ ነው። ምክንያቱም እነ ጋርዲዮላ እና ይሄ ሀሳብ ከመምጣቱ በፊት ገነነ እኮ ዘጠና አራት ላይ መጽሐፍ ጽፏል፣ ኢትዮጵያዊ ስልጠና የሚል ግን ገነነ አሜሪካዊ ገነነ ጋርዲዮላ ገነነ ስፔናዊ ምናምን ቢሆን ኖሮ ወይም ደግሞ እዛ ሆኖ ቢሆን ኖሮ፣ ገነነ እጁን ስመ እንቀበለው ነበር። ነብይ ባገሩ አይከበርም እንደሚበ እንዳሉት እውነት ነው፣ ልክ ነው። እዚህ ላይ አንድ ተያያዥ ነገር ምናልባት ሰምተው ሊሆን ይችላል፣ ወይም አልሰማው ይሆናል። የታሪክ ተመራማሪው ጋዜጠኛ ገነነ መኩሪያ ለጀርመን እግር ኳስ ፌዴሬሽን በአንድ ወቅት ደብዳቤ ልኮ ነበር፣ አጫወታችሁ ልክ አይደለም በሚል የሚል ነገር ሰምቻለሁ። እና ያንን ተቀብለዋል ማለት ይከብዳል። በኋላ ግን የጀርመን ፉትቦል መጠነኛ ለውጥ የታየበት ነበር። ከኳስ ጋር ይጫወቱ ነበረ። ስለዚህ ጉዳይ የምታውቀው ነገር አለ? የል እኔ አጋጣሚ ውጭ ነበርኩ። ግን ገነነ በጻፈው ደብዳቤ ላይ የተመለሰለት መልስ በጣም ሐሳቡ ትክክልና ጥሩ ነው፣ የአገር ፌዴሬሽን ይህን ነገር ቢቀበለው ጥሩ ነው፣ እኛም ሐሳቡን እንደ ሐሳቡ ወስደነዋል ነው ያሉት። የእሱ ሐሳብ ነው ወይ እንትኑን የቀየረው አላቅም፣ እርግጠኛ መሆን አልችልም። ነገር ግን ሐሳቡን እንኳን መቀበል ገባ፣ የትኛውም ሀገር አሜሪካን በለው የፈለገው ሀገር ሐሳብ ተቀባይነት አለው። ከሀሳብ ነው ምንም ነገር የምትነሳው። ለምሳሌ ኡበር የሚለው የአሜሪካን ሀገር ኡበር፣ አሁን እኛ ሀገር ራይድ ነው መሰለኝ እሱን ሁሉ ሀሳብ የመጣ አንድ ኡጋንዳዊ ነው። ያንን ኡጋንዳዊ አሜሪካኖች ተቀብለውታል ተግባራዊ ያደረጉት። አይ ይሄ ከአፍሪካ የመጣ አንድ የሆነ ጥቁር ታች ያለ ምናምን ከደሃ ሀገር የመጣ እንደዚህ ብለው አላሉም። እኛ ሀገር ግን የሆነ ሀሳብ ስታመጣ እሱ ላይ መረባረብ ታያለህ ማለት ገና ሀሳቡን ሳሰማ ማጣጣል። ገነነ እኮ በጣም እኔ እንደሱ ብርቱ ሰውም የለም። ለፍቷል እስከ መጨረሻው። እንደዛ እግሩን እንኳን አቶ ስለ ሁለተኛ ፍልስፍና ነበር የሚጽፈው የነበረው ስለ እግር ኳሱ ስልጠና እና ጥሩ። ይህንን ባይቀበሉት ነበር የሚገርም ተቀብለው ሀሳቡን እንኳን ማዳመጣቸውና መልስ መስጠታቸው ምን ያክል ሀሳብ ያላቸውን ትርጉም ነው የምታየው። ወደ እኛ ሀገር ስትመጣ ግን ተቃራኒው። እንግዲህ ወደፊት እየታረመ እየተሻሻለ ይሄዳል የሚል እምነት አለኝ።